እድልሽ እንዴ! ብቻሽን መገለፍጩ? እንደዛ ነገር አንቺን እኮ ነው። ምንድን ነው የሚያስቅሽ? አያት ያለች ነገር ሰላምዬ ነግራኝ ነበር፣ እሱ ትዝ ብሎኝ እኮ ነው። ይሄን ያህል ምስቂብኝ፣ ንቀሽኛል ማለት ነው። እና ምን ልታደርጊ ነው? ቆይ ለምንድን ነው የምትፈታተኝኝ? እኔ እየተፈታተንኩሽ አይደለም። በቁሜ እየሳቅሽብኝ፣ ከዚህ በላይ መፈታተን አለ? መቼም እንደማልፈራሽ ደጋግሜ እነግርሻለሁ። እንድትፈሪኝ አንቄ ልግደልሽ? እረ እባክሽ፣ አንቆ መግደል እኮ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት ፈልገሽ ነው? እኔን አንቀሽ ለመግደል ጀግናም መሆን ይጠይቃል። ወይኔ እርግብ፣ ጭራሽ ብለሽ ብለሽ እዚህ በቆምኩበት አበሽቂኝ ጀመር። ታሪኬን ዘርፈሻል ግን፣ ያልገባች ነገር ስሜቴን መዝረፍ አትችኝ። እማዬ ግን የእናትነት ስሜቷ ልጇ እኔ እንደሆንኩ ነው የነገራት። እሷን አንድ ብለሽ ብትቆጥሪ እንኳን እኔ ባያቴና በአባቴ ይበልጭሻለሁ። እውነታው ይሄ ነው፣ ሰዎች የሚያወሩት ሳይሆን በምርመራ የሚገኘው ውጤት ነው እውነታው። እሱማ ሊታይ ይቀርቧል። ያኔ ምን እንደሚውጥሽ እናያለን። እኛ አባቶች ሁሉ ቁንጮ የሆነ ጠንካራ አባት ነው። ሲጀመር ይሄ ቤተሰብ የኔ ሆነም አልሆነም እንዳንች ለጥቅም ስላልመጣ አይመለከተኝም አንቺ ልጅ ብታርፊ ነው የሚሻልሽ። ምን ይሁን ብለ መጣኸው? አርሶ እንዲበሉ ነው ማለቴ ማንግዛለት ብሎ ነው ማንም አላለኝም። ግን ቅድም የሆነ ሰዎች ለታማሚ ይዘው ሲገባ ይቼ ለዛ ነው ገዙች ያመጣሁት። እና ዶክተር ሊያናገረኝ የፈለገው ምንድን ነው? እኔ እንጃ ትዬ እኔ አላውቅም። አሁን አትደናበሪ። ምን እየሰራሽ ነበር? ምግብ እየሰራው። አንቺ ስራውን ንቀ ስትቀሪ ልጆች ሰርተው እንዳበሉኝ አልሰማሽም? እረትዬ እኔ እኮ ስራውን ንቀ አይደለም። ታይ እባክሽ። ቆይ አሁን ምንድነው እየሰራሽ ያለሽ? የእርሱና እኮ ምግብ አዘጋጅልኝ ብለውን ላዘጋጅ ነው። ደግሞ ጨው ደርግ የሚበት አሉ ምን ነው ትዬ ለምን እማ ይህ ጨውና በርበሬ አትበላም? ጨው ሳት ጭምር ያልጫ ነገር አዘጋጅላት። እሺ ት ትመስላለች እቺ። ይቅርታ ይቅርታ ትበኝ ይቅርት ያሸክምሽ። እቺ ዳው ልጅ ሀሴት ናታ። ሀሴት ደግሞ በዛ እድሜዋ ስለ ይቅርታ ምን ታቅ ነበር። የዛን የበተቂያትም ስታድግግም በሰላለች ልጅ መሆኗል መገመት አልቸገረም። እኔ ምልሽ አያቴ፣ ለምንድን ነው ሀናን እንዳየሻት ልጄ ናት ያልሻት? እኔ ምን አውቃለሁ? ብቻ ስሜት እንደዛ አለኝ። ስማ አባ፣ በዛ ላይ ትንሽ ርቦኛል። ስች ስልህ ሰላም በያት እንኳን ደህና መጣሽ። ያለ ባንዴራ ቆይሽ፣ ደህና ነሽ? አሁን አወቅኳል። አወቅሽኝ አይደል? ወይ ዘመን፣ ሜላትን መጫወቻ አድርገሻታል። እንዴት? ለምንድን ነው እስካሁን አላባረረችሽ? እንዴ ምን እያልሽ ነው አስቴር? ቆይ፣ ወዴት ነው የምታባረራት? ምን አደረግኩኝ? ማማ አስቴር፣ አይ ጉድ! ለነገሩ እንጂ ምን ታደርጊ፣ ሁሉን ነገር እሺ እሺ እሺ እያለች። ይቅርታ ያቴ ትንሽ ዘገየ አይደል? እናንተ ልጆች በጣም ግራ እያጋባችሁኝ ነው። ምን አደረግን እማማ? አንቺ ነሽ እሷ ነች አሴት፣ እማማ እኔ ምን ነኝ እላለሁ እሷም ደግሞ እኔ ነኝ ትላለች። እና ምን ይሻላል? እስኪ አንቺ ማለቴ እርሶ ይፍረዱ። እኔ ምን አውቃለሁ? ጠንቋይ አይቀልብም እኮ። እንግዲያውስ በቃ የምርመራ ውጤት እስከሚመጣ መጠበቅ ነው። ወይ ጉድ! ምን አይነት ጉድ ነው! እኔ አንቺ ልጅ ነሽ ብዬ ስትሰባረቅ፣ ያችኛዋ ልጅ እኔም እኮ ድር ነኝ ብያለሁ ልዩነቱ ግን እሷ ማስረጃ አላት ማስረጃ ምን ያስፈልጋል ዋናው የእናት አንጀት ነው ችግሩ የእናት አንጀት እኔን አልተቀበለኝም እንዴ እንዴት እትዬ እኔን ውሸታም እና ሌባ አድርገው ነው የሚያስቡት አንቺ ግን የተባልሽው አይደለሽም ማለት ሰላም ጤና ይስጥልኝ በመላው አለም የምትገኙ ውዴ ቻናሌ ቤተሰቦይ ሰላማችሁ ብዝት ብዝዝት ይበል ፈጣሪ ሀገራችን ሰላም ያደርግልን? ፍቅርን አንድነትን ያምጣልን ዛሬ ደግሞ ኖላዊ ክፍል 47 ሃና ና የተረገምኩ እንደሆነ እንደሆን የተረገመ ሰው ታቃለ? ምን ማለት ነው? ሃና ይላታል። እኔ የተረገምኩ ሰው ነኝ። ምንም ነገር ይሳካልሽ ተብሎ ያልተፈጠርኩ ትላለች ሃና ምን ሆነሻል? ሃና አልገባኝም። አሲ ችግር ተፈጥሯል። የምን ችግር ተፈጠረ? የአባይ ህክምና እንደ ሀሳብ ነው አልሆነም። እንዴት? የአባይ ህክምና ወጪው ብዙ ነው ትላለች ሃናም። እሱማ የታወቀ እኮ ነው እሱማ ብዙ ነው ይላት አላሴ እኛ የገመት ነው 400 ሺህ ብር ነበር። እና ታዲያ አሁን እንደዛ ነበር እኮ ግን አሁን ዶክተሩ ሲነግረኝ 800 ሺህ ብር ደርሷል። ጣሴ የሚደነግጥና እንዴ እንዴት ይላት፣ እኔ ምንም አልገባኝም። ታዲያ አንቺ ምን ያስጨነቀሽ? አስሮችሽ አይደለም ወይ የሚከፍሉት ይላላሴ። አስሪ የተስማማችሁ በ200 ሺህ ብር መስሏት ነው አሁን ግን የዚህን ያክል ብር መሆኑን አታውቅም። ስታውቅ ደግሞ ምን እንደሚፈጠር አላውቅም ማለች። በቃ ነገሪያትና እውነታውን የምትለውን እንስማ አላት። ሰሞኑን ደግሞ ጥሩ ሁኔታ ላይ አይደለንም በተፈጠረው ምክንያት፣ አሁን ደግሞ ይህንን ሲሰሙ ዘልዝለው ነው የሚገሉኝ ትለዋለች ላሴ። አሴም የዚህን ያክል ይህ አሰር የጠልታኛለች። ህክምናውም ያልተቋረጠው ቀድሞው ቃል ስለገቡልኝ ነው ትላለች። አሴም በጭንቀት አሁን ምን እናደርግ ነው ይላታል። እኔ መጨነቀኝ እሱ ነው በቃ ትጨነቂ፣ ፈጣሪ ሳንነግረ እሱ ያውቃል ይላል። አሴም አሁንስ ፈጣሪ ምረስ አይመሰለኝ። በፍጹም ፈጣሪ አንችን አይረሳሽም። እኛን ቸኩላለን እንጂ የፈጣሪ ስራ አይዘገይም ብሎ እያጽናና ታቀፋት። ለወይዘሮ ሜላት ዶክተሩ ይደውልላታል። ሰላም ከተባባሉ በኋላ ላናግር ስለፈለግ መምጣት ትችያለሽ ወይ ትላለች ይላታል ዶክተሩ። ማውራት ትችያለሽ ወይ? አዎች ምን ነው ችግር አለ? ትላለች ወይዘሮ ሜላትም። አይ ላስቸግርሽ ፈልጌ ነበር። ምን ነው ዶክተር፣ ቢሮ መምጣት ትችያለሽ? መቼ? ዛሬ ትላለች ወይዘሮ ሜላት። የመቼ ከሆነ ዛሬ ብንገናኝ ደስ ይለኛል። እሺ፣ ውጤት ግን ደረሰ እንዴ? ትላለች ውጤቱማ መቼ እንደሚደርስ ተነጋግረን የለ እንዴ? እና ታዲያስ ምን የተለየ ነገር ኖሮ ነው ስለ ሀና አባት ስለ ሀና አባት ስለ ሀና አባት ምን ትላለች እሱን በአካል አይሻልም የዚህን ያክል ከባድ ሆኖ ነው ወይ ስትል ከባድ ነገር ሆኖ ሳይሆን ማወቅ ያለብሽ ነገር ስላለ ስለ ህክምናው ጉዳይ ይላታል ዶክተር እንደዛ ከሆነ ለራሷ ለሀና መንገድ ትችላለ ስትለው ሳይሆን አንቺም አንዳንድ ነገሮች ማወቅ ስላለብሽ ነው ይላታል እሺ በቃ እንደዛው ከሆነ ወደ ቢሮ ስመጣ በዛው መጣለው ትለዋለች እሽ ጥሩ ብሎ ስልኩን ይዘግታል ሰላምም ወደ ሀሴት ክፍል ስትገባ ሀሴት የተኛች አስመስላ ስልኳን ጥላት ተሽፋፍና ተኛች። ወዲያውም ሰላም ትገባና ወደውም ስታያት መተኛቷን ተተኛ ይቀር እንዳንቺ ነው። ቆይ ምን አይነቷን ግንድ ነው አምጥቶ የጣለብኝ ክላን። እንዲያውም አምላኬ አደራህን ይችን ግንዳ እህት ያድርገህ ቀሪ ህይወቴን ሲኦል እንዳታረግብኝ ትላለች። እንዳልሰማች መስላ አስመስላይ ትኝት ብላለች። ወደዛውም እርግብ እርግብ ብላ ስትጠራት እንኳን እንዳልሰማ ለጥ አለች። ወደ አሁን ምን ውጣ ነው የተኛችሁ? ትላለ ሰላም ቀስቅሳት። ተነሳ ምንድን ነው ትላለች ቀና ብላ ሰአቱን ግንተሸዋል። ተኝለችልት ነው ትላታለች። እና ታዲያ አሁን ተነሽ ቁርስንስራ ብላ ሰላም ስትነግራት የምን ቁርስ ነው የምን የምንበላው ነዋ ብላ ትመልስላት። እኛ ደግሞ ምን ቤት ነን ሰራተኛው አሰራማይ ትላትአለ። ሰራተኛ ምታየት ና ነው ትላ። አዎ ሰራተኛ የደለች እንዴ አሁን እሱእንታየና እሷ አልመጣችማ፣ እሷ ትስራው ትላለች። እሷ አልመጣችማ ማ ታዲያ ስመጣ ትስራዋ እስከዛው ድረስ ራህብ እንቦታለን ወይ ተነሽ እንስራ ብላ ስትላት፣ ለምንድነው ነው በጠዋትማ አትመጣው ትላታለች። እሱ ስመጣት ጠይቂያታለች ብላ ሰላም በቁጣት መልስላ ላ። ወዲያውም በርሲን ኳኳ፣ ወይዘሮ ሜላት በር ልትከፍት ማነው ብላ ሄደች። ወደዛውም ስትከፍት እናቷ ነበሩ ወይዘሮ አስቴር እንዴማዬ ትላለች። አዎ፣ ይሄውልሽ ከች ነው ሰብራይዝ ነው ማደርግሽ እኔ ብላ እቅፍት ታረጋታለች። ወይዘሮ ሜላትም ቆይ እናንተ ሰዎች ድንገት እየመጣችሁ እኔ ልታሳብዱኝ ነው ወይ ትላለች። ደሞ ማን መጣ ትላለ ወይዘሮ ዘሩ አቶ መስፍን ድንገት መቶ ድንብርበሬን ወጥ አወጥቶታል። መስፍን መጣ እንዴ ትላለች። እናቷም አዎ መቷል። ወይዘሮ ሜላትም እናት ስለ ልጆቿ ትጠይቃለች። ምናሴም ትምህርት ቤት እንደሄደ ትነግራታለች። ጤናው ግን እንዴት ነው ብላ ስትጠይቃት ያ አሁን ደና ነው። ምን ተገኝቶ ነው ግን? ምን ተገኝቶ ስትላት፣ ምን ያገኛል ማየ ያው ፈጣሪ እግዚአብሔር ብሎለት ነው። ሰራተኛዋ እያየች ነው አላልሽኝም ወይ? እሱ ማ ነው ለወጉ። እንደውም ላትፈቅዶት ነይ እንጂ ከእሷ በላይ ስንት የሕክምና ባለሙያዎች ሲከታተሉት ነበር ትላለች። እውቀት እኮ አይደለም የሚያድነው እና ምንድን ነው የሚያድ ነው። እጅ ነው የሚያድነው ትላለች ወይዘሮ ሜላት። አንዳንዱ እውቀት እንኳን ባይኖረው እንዲሁ እንዲነካ ሲያደርግሽ ትድኛለሽ። ሁሉ ደግሞ እውቀት እያለው እንኳን ምንም የማያድን ዶክተር አለ። አይማዬ እንደው የባህል ሕክምና ደረግሽ ወይ ትላታለች። ለነገሩ አንቺ ምን ይገባሽና። ሰላምዬ እንዴት ና ብላ ትጠይቃለች። ሰላም ከእህቷ ጋር ቁርስ እንደምትሰራ ስትነግራት ሰላም አደብ ገስታ ቁርስ ልሰራ ገባች፣ ትላለች አያት። ማንኛውም መጣው ትንሽ መኝታ ቤቴ ስራ ይዤ ነው ትላታለች። በኔን ትነሽ ነው ወይ ስትል አመጣው አላልኩም ወይ ደርሽ መጣው ቆይጥ የሀና አባትም ከወንበር ላይ ቁጭ ብለው ሀና ታገኛቸዋለች። እንዴ አባዬ፣ ለምንድን ነው አልጋው ላይ ማተኛው? ትላለች እስቲ አንዳንዴ መቀመጭም ወንበር ያግኝ ብዬ ነው ይላሉ እሳቸውም ወገቤማ ስራ በዛበት እኮ ይላሉ። አይ አባዬ ካሴ ጋር የዋልክ እኮ ነገር ትቀልዳለህ አይደል አባዬ? እውነቴ ነው ሃንዬ፣ ከዚህ ከወጣሁ በኋላ የተቀመጥኩ መስሎኝ እንዳልተኛ ነው የምፈራው ይሏታል። እራት ቀልድ አባ፣ ደሞ ዶክተሩ እኮ መቀመጥ ላንተ ጥሩ አይደለም ጋደም ማለት አለብህ ብሏል። አስክሬን አይደለሁ እስከ መቼ ነው ተኝቼ ህክምና ምን እስከ መጨረስ ነው አባዬ? እነሱን ታያቸው እኔ አሁን ደህና ነኝ ይላሉ። ያና ይልቅ ድስ ለምን እንደነበር የፈለገች ዶክተሩ ሲሏት፣ ዝም ብሎ ነው ማለት ዝም ብሎ መገዛት ያለባቸው መድኃኒቶች፣ እሱን ሊነግረኝ ነው ትላለች። ለምንድን ነው አባዬ ለሆነው ላልሆነው የምትጨነቀው? ከዚህ ውጭ ዶክተሩ ምን ሊለኝ ይችላል? እኔ ምን አውቄ ልጅ አሴት ሴት ሄደ ብለው ሲጠይቋት፣ ወጣ ብሏል። የት ሳሏት፣ ምግብ ሽ ካልመጣው ብሎ ሄደ። ወይ እሱ ደግሞ በቀን በቃ አስር ጊዜ ካልበላ ይሆንለትማ። ቆይ አንቺ ግን ስራ የለሽ ሞ ይሏታል። አረ ፍርኳ አይደል አባያ በቃ ልሄድ ትላለች። ልጅ እንዳይረፍድብሽ። አው ከመቅረት አርፍጄ መግባት ይሻለኛል። ደግሞ እንዳይቀየሙት ሰላም አልልኝ። አባዬ ደግሞ ምግቡን ይዞ ሲመጣ ብላሽ ትላለች። አይ አንቺ ትሻይ ነበረ እንደው የፍቴ ፍቴ እንበላለሁ ብሎ ጀምቦ ጫጭቆ ጨረሰኝ ይላሉ። እና ለቅሮ ትላለች። እረስ ቀልድ ነው ሀንዬ ካስር ጋር ቆየዋል። ቀልድ እና ምርህ እኮ ማወቅ አቃተኝ፣ ትላለች አባ፣ ትላለች አሲር ቢሆን ህይወት በቀላሉ አትገፋም። ታዲያ ምን ላድርግ ልሽ ሰላም ከክችን ስትመጣ እሳልን አያቷን ታያለች። አስቴር አያቴ፣ አስቴር ብላ እቅፍ ታረጋታለች። እዛ ምቅፍ ቅፍ ታረግና ልጅ ብላ ትስ አያቴ፣ ምን ጊዜ መጥተሽ ነው ትላታለች። አሁን ገና መግባቴ ነው። እንደው ግን አያቴ ባቴኝ እማዬ ብትኝ ስፍ እንደውስጥ ብለሽ ቅጣ በቀደደው አፍሽ አስር ስቴ አት ትንሽ እንኳን አታፍሪ ማየት ይሏታል አያቷ እኔ እኮ ጓደኛ መስለሽ ስለምትታይኝ ነው ትላለች ሰላም ግን እንዴት አምሮብሻል ይሏታል ከሰው ወይ ሶፈር አንቺ እኮ ስትወፍሪ ብቻ ነው የሚያምርብሽ ይሏታል ወልጅ ተኝቼ ነው ትላለ ሰላምም እኔ እኮ ባለፈው ታማ ሀኪም ቤት ገባች ሲሉኝ ታማሽ መስሎ ነበር ለካ ልጅ ወልድሽ ነው ወይ ልጁ ሴት አለ ይሏታል አባቱ ትምህርት ቤት ወሰደው እየተቀላለዱ ሳሎን ቁጭ ብለው ከያቷ ጋራ ጭራሽ አባት አለው እንዴ? ታዲያ ከንፋስ አላረግዝ እንዴት አይነት ብረት የሆነ አማቻለሽ መሰለሽ ትላት። አረባክሽ ሽማግሌ ሳይልግ ወስዶሽ እንዴት ሆኖ ነው የብረት መዝጊያ የሚሆነው? እያሉ እየተቀላለዱ ቁጭ ብለዋል። ከሳ ግን ባሌን አትስደቢብኝ ስትላት እኔ እኮ በልሽን አይደለም የሰደብኩት የልጅሽን አባት ስላታለች። በቃ አስቴርዬ እኮ እኔ እኮ አያቴም ሆንሽን አንዳንዴ የጠራጠር ወይ አስቴርዬ ደግሞ ትንሽ መንገድ ከጀመርኩልሽ በቃ አታቆሚ ማደል ትላል። ሰላምም ግን በሰላም ነው የመጣሽው? በሰላም ነው የመጣው በዋያ ላይ ነው የመጣሁት። ሰላምም እንዴት እንደነፈቅሽኝ ግን አያቴ ስትላት፣ እንደኔን አቶኝም ብላ መልሳ ክፍት አደረጋታለች። እርግቤም ከክችን ምግብ እየሰራች ወዲያውን ቆም ብላ ዘንድሮ ምን ምን ጉድ ውስጥ ነው የገባሁት? ምንጣጣው የማያልቅ ቤተሰብ ነው ትላለች። አክስቴ ምን ውስጥ ነው የከተተችኝ፣ የስራ ሽንስጥሽ ትላለች። ወዲያው ስልኳን አንስታ አክስቴ ሄሎ ትላለች። ሰላም ተደባባሉ በኋላ አክስቴ እንዴት አደረሽ ካለቻት በኋላ ምን ሰላም አለ ትላታለች። ደግሞ ህን ሴት መታለሻ አለይ ብላ ላክስቷ ትነግራለች። ምን አይነት ሴት ትኛለሽ? እንደ እኔ ምን አውቃለሁ ትላታለች። አዎ ትክክል ነሽ፣ የሆን የፍንዳታ ነገርና አዎ ሰላም አስቴር ስትላት ሰምቻለሁ ብላ ትነግራለች። እነት አክስቴ ይቻያታችሁ ነው ትላለች። እንዴ